የህዝባውነት መሸርሸር ነው። ህዝባውነት ተሸርሸረዋል። ይህ ህዝብ ያሳለፈው ስቃይ አለ። በዓለም ተወዳዳሪ የሌለው ስቃይ የሰቃይተዋል ፈታኝ ነው የሚል ከዚያ በኋላ እያንዳንዳችን እየተፈተን እየፈተነን እየተሸረሸር ነው ያ ተንበረከከ ማለት ነው። ለሰማዕትነት መዘጋጀት አለብን። ርዘሰ ይከፍ እና አሁን ለሰማዕትነት መዘጋጀት አጥፍቻለሁ ማለት ነው።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

የራሱ ምክር ቤት አለው፣ የራሱ ኦፊስ አለው ሲሆ ዘን ኩባንያዎቹ ደግሞ በህግ መሰረት በኢትዮጵያ ህግ መሰረት በኮመርሻል ኮድ መሰረት ተመዝግበዋል። እንደዚህ ሆኑ። እነዚህ ደግሞ የሚሰሩት በየመንደራቸው ብቻ አይደለም፣ በየክልላቸው ማለት ነው። ጨርቅ የሚመረተው በትግራይ ውጭ አገር ሄደ ለአገሩ ነው ዶላር የሚያመጣው ለምን ሀረር ሆኖ ዶላር ያመጣው ሊባል ይችላል። ስሚንቶ የሚመረተውም አብዛኛው ቁጥር ለማስቀመጥ አልችልም፣ መሀል ሀገር ነው የሚሸጠው። ላይምስቶን እዚያ ነው ያለው። ለምን ስሚንቶ እዚያ ተሞርቶ ከሚመጣ ለምን ሶማሊያ አይሆነም ሚል ለእኔ ጅል ጥያቄ ነው። በክልሎች መካከል ፍትሃዊ እድገት እንዲመጣ አይደለም እንደ መንግስት እየሰራ ያለው የመሰረተ ልማት መስፋፋት ፍትሃዊ ይሁን ሲባል ኢንዶመንቶች አራቱ ክልሎች ላይ ብቻ እየሰሩ ከሆነ አንድ ክልል ያሉ ብቻ ከሆነ ሊሆን ይችላል። ነገር እኮ ታንዛኒያም ሊሆን ይችል ነበር እኮ እኛ ታንዛኒያ ኢንቨስት ብናደርገው ማን ይጠይቀናል? ማንም ይጠይቀን ማንም ይጠይቀን የለም። ፍትሃዊ እድገት ከተባለ በክልሎች መካከል ልዩነት ያመጣል። ሳጀስትሮ ነበር አንዳንድ ኮንሰልታ አገራችን ነው የምናመጣው። ስለዚህ ጸበል አይደለም። ቲፒኤልኤፍ ለምን ለሶማሊያ አልሰጣቸውም? ቲፒኤልኤፍ ለምን ለጋምቤላ አልሰጣቸውም? በየትኛው ህግ በየትኛው አሰ እንዲባል አይደለም እነሱስ እንዲያዋቅሩ ማድረግ አይቻልም ወይ የስራ እድል መፍጠሪያ የሚሆኑ ካላቸው ገንዘብ መከረከ እኛ እኮ ውጭ ያመረት ነው ገንዘብ ነው እኛ ውጪ ገንዘብ አመረተ ብዙ ገንዘብ ያዘ፣ አገሪቡ ውስጥ ይዘን መጣ፣ እዚህ ኢንቨስት አድርጎ ብለው የሚለመን ነው። እነሱ ህዝቡ ካዋጣ ህዝቡ ካዋጣ ማለት ይከለክል። አዎ፣ መሰረታዊ ጥያቄ ምን፣ ይሄ ለምን ትግራይ ላይ ተሰራ? ለምን አማራ ክልል ተሰራ? አይደለም ፍትሃዊ እድገት አንድ የኢኮኖሚ ማህበረሰብ ሲባል፣ በሌላ በኩልስ በክልሎች ይሄ አንድ ማህበረሰብ ይሄ ነገር ሊሰራ ይገባል። ይሄ ምን መሰለህ ይሄ ለአፋር ፖለቲካ ድርጅት ባና ነው ምናምን ካላቸው ሊያደርጉ ይችላል። ማን ይከለከላቸው? ይከለከላል። የልዩነት ምንጭ ሆኖ አይታየትም። ትምህርቱ ልዩነት ያመጣ ምን ያለው ምን ነው የአፋር ማ ድርጅት ጠፋብኝ። አብዴፓ አብዴፓ አብዴፓ። ሆን ማን ከለከለው? ሀረር ብሔራዊ ሊግ መንከለከለው፣ ነገር ግን እነዚህ አጋር ክልሎች አቅም ግንባታ ስራዎች ያስፈልጋቸዋል ተብሎ ልዩ ድጋፍ ቦርድ ተቋቁሟል። እና ምን ይደረግ ነው? አሁን አሁን እኮ ችግሩ ምን መሰለህ? ይሄን ጥያቄ ሆነ የከለክላቸዋል ወይ ነው ይሄ ጥያቄ። እናንተ እንደሉ ይሄ መንግስት አይደለም። ገብቶኛል። የከለከላቸው ባይኖርም እንደ ስጋት ከታያችሁ ልዩ ድጋፍ ቦርድ ያስፈልግ ከታመነ ያስፈልጋል ብያምን ነው ይከለከላቸው ማን ይከለከላቸው? መልካም እንለፈው። እንደው ሌላ አንድ ታሪካዊ ጥያቄ ላንሳ በቀረችን ጥቂት ደቂቃ ላይ እንደው ብዙ ጊዜም ስለሚባል ነው እርስዎ ንግግሮትን ብዙ ጊዜም ስለመከታተል ነውና አንድ የውጭ ቃለ መጠይቅ ላይ ነው እንግዲህ በኤርትራ ጉዳይ ላይ ቀድሞ ተይዞ የነበረው አቋም በተለይ የቅኝ ግዛት ጥያቄ ነው የኤርትራ ትግል ጥያቄ የሚለውን ጉዳይ እንደገና ቢታይ ቢፈተሽ ጥሩ ነው ምሁራን ቢያዩት የሚል አስተያየት ሰጥተው ነበር። እና ዛሬ ላይ ሆኖ ሲያስቡት እንደው ስህተት መስሎት ነው አሁን ስህተት ሆኖ ይታየታል። ዛሬ አንድ ነገር ከሱ ጋር የተያዘ ጅቡቲ ለፈረንሳይ ማን ሰጠ? አንድ ኤርትራ ለጣሊያን ማን ሰጠ? ጥያቄ ምል ጠይቀ ይችላለሁ ወይም ጠይቀ ትመልስልኛለህ ወይም ትመለሱ እየ ይሄ ብዬ የኤርትራ ጥያቄ ኤርትራ ከኢትዮጵያ ጋር እግረ መንገድ የጨመረ ይመልሱ እየው ኤርትራ አስር ዓመት ነው ምናምን ከእንግሊዝ ቆይታለች አለ። ከዚያ በኋላ ከኢትዮጵያ ፌዴሬት ሆነች ብትልቅ ደስታ እነ አንድ ኤንቲቲ ሆና አንደርስታንድ አንድ ኢንቲቲ ሆና ምክንያቱም ራሳገዙ ነው። ገባው። ፌዴሬሽን ይሄ በአፍሪቃ የነበረው ያን ጊዜ የዲኮሎናይዜሽን ፕሮሰስ ነበር። ኮሎኒያል ባውንድሪ ነው ባውንድሪያችን የሚል ለጨርቅ ሶስት ዓመት ነው የቀረው ግን ኢት ዋስ ኦልሞስት ፊኒሽድ እና ኤርትራ ፌዴሬሽኑ ማፍረሱ በኢትዮጵያና በኤርትራ የነበረው ግንኙነት ምን አይነት ዳመጅ ደረሱ ነው? ወይኔ ጥያቄ መደረግ ነበረበት ወይ? ኮሎኒያል ባውንድሪ ነው ባውንድሪያችን የሚባለው ሲክስቲ ስሪ ነው የጸደቀው አይደለም። ከዚያ በፊት ግን ያው ታሲት አግሪመንት አጠቃላይ እንትን ግን ነበረ በጣሊያን እና በኢትዮጵያ መካከል በአፍሪካ ነው። የአፍሪካ እና ፌዴሬሽኑ ለምን እኛ አይካልም ቅኝ ግዛት ነው ብለናል። ያው የታወቀው ሲክስት ስሪም አፍሪካን ዩኒየን ተፈርሟል። የቅኝ ግዛት ድንበር ነው ይህ ያንን ቅርጽ ይዘን ነው መሰለው። አጽ ያለስላሳ ፈርቷል። የቅኝ ግዛት ድንበር ነው ድንበራችን። ኤርትራ ሞኝ ቅኝ ግዛት ነበረች። ለምን እንደሄደች ስቲል ማን እንደሰጠህ፣ ኤርትራ ጣሊያ ነው ምጠይቅ ያለሁ። ወይ ጠይቀን ትነግረኛለህ ወይም አሁን የሚሰሙ ይመልሱ። ዘን ቅኝ ግዛት ነው ወይ ቅኝ ግዛት አይደለም የሚለው ጥያቄ ተነ ቅኝ ግዛት አይደለም። ቅኝ ግዛት ማለት የሰለጠነ አገር በደካማ ሀገር የሚያደርገው አገዛዝ ነው። ሪሶርስ ሪሾርስ ኤክስፕሬት ለማድረግ ካፒታል ኢንቨስትመንት ለማድረግ እንደሚሉት ለማሰልጠን እና አሁን ኢትዮጵያ በነበረችበት ሁኔታ

እንዳሉት ኤርትራ ያን ጊዜ ማልቲ ፓርቲ ነበረች? ኤርትራ የጠነከረ ሌበር ዩኒየን ነበረ። ኤርትራ ነጻ ጋዜጣ ነበራት። እናት ፒ ኤል ኤፍ ቅንጂ ግዛት ያለው ኢትዮጵያ በየትኛው አቅሟ፣ ምን ያህል ካፒታሊዛ፣ ምን ያህል ሪሶርስ፣ ምን ያህል ወርቅ እንደዚህ ቅጂ ገዢዎች አይነች የሚል ተነሳ አጥሉታል ቅኝ ግዛት ልትገዛ አቅም የላትም፣ የሚል ኤርትራዊ ናችሁ ነው ደግሞ ያነሳ። መልካም ቅኝ ገዢ ሆና የቅኝ ገዢነት ቁመና አልነበራትም። አንደርስታን ትክክል። እኔ አጥሎት ብለናል ተሳስተን ልንሆን በጥናታችሁ መሰረት ኢትዮጵያ ድካማ ናት። ቅኝ ግዛት ትይዛ አትችልም በተለይ ከሷ የሰለጠነች ኤርትራ አሉ ኤርትራኖች ከአማራ ሊቃውንትም ተጨመሩ ወደ ወጥነት ግን ሻዕቢያ ያደረገው ትግል የጸረ ቅኝ አገዛዝ ትግል ነው ብሎ ማመን ግን ከባድ ነው ያን ጊዜ የፌዴሬሽኑ አካል መሆኗን እንደ ቅኝ ግዛት ታሳቢ ነበረ ሲፈርስ ቅኝ ግዛት ሆነ ሲፈርስ ነው እኮ እንደዚህ አሁን እኮ እነሱ ብዬ ለመውጣት ነው ያ አቅም የላትም የሚለው የተያዘ ነው። አቶ ስብሀት ነጋ፣ እንደው የመጨረሻ ነገር አሁን አገሪቱ ካለችበት ሁኔታ አንፃር ያለውትን ተስፋ ኢትዮጵያ ካለችበት ሁኔታ አንፃር የመጨረሻ ተስፋ የሚያደርጉትን ነገር እንስማና እናጠናቅ። አሁን ኢህአዲግ በያዘው ኮሺየስ ኦፕቲሚዝም ሁለት ነገሮች ህዝባዊነት እና ሀገራዊነት የሁሉ አችብ አድርጎ አሁን የተቀመጡ ድክመቶች ፈታኞች እንኳ ቢሆኑም ያስቀመጠው በትልቀት መታደስ ቢለው እንደሚፈጽሙበትና እነዚህ ነገሮች ብቻ ሳይሆኑ የኢትዮጵያ ብሔር ብሔረሰቦች እስካሁን የነበራቸው በዓለም ተወዳዳሪ የሌለው ስቃይ ነበር ይ በምንም አይነት ምልክታቸውም አይኖርም ያለፈው ዘመን እክሳሉ ሁሎም እንደምነሳ ተስፋ ሳይሆን እምነት አለ። እጅግ አመሰግናለሁኝ። አቶ ስብሀት ነጋ የኢፌድሪ የውጭ ግንኙነት ስትራቴጂክ ጥናት ተቋም ማዕከል ዋና ዳይሬክተር ስለሰጡን ቃለ መጠይቅ አመሰግናለሁ። ተመልካቾቻችን የዛሬው የኢኤንኤን የፊት ለፊት ፕሮግራማችን ይሄንን ይመስል ነበረ።